ሰላም ሰላም እንደምናላችሁልኝ፣ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ለጾም እንዳማራጭ በቀይ ስር በሰላጣ የሚሰራ የሰላጣ አይነት አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን፣ በመጀመሪያ ቀይ ስሩና ድንቹ በደንብ ታጥቦ የተዘጋጀ እንደዚህ ያህል መጠን አዘጋጅቻለሁኝ። እንደምንፈልገው መጠን ብዛት ጨምረን ማዘጋጀት እንችላለን። የታጠበውን ቀይ ስርና ድንች ወደ ውሃ ውስጥ እንጨምረዋለን ማለት ነው። ውሃ ውስጥ ከጨመርን በኋላ ምንድነው የምናደርገው? እንቀቅለዋለን። እሳታችን ለኩሰን ቢያንስ ለተወሰነ ደቂቃ ድንቹ ቀድሞ ነው የሚበስለው፣ እያየን እንዲበስል እናደርጋለን። ከዛ ትንሽ ሰዓት እንዲበስል እንተዋለን። አሁን መልሰን ከዛም መብሰሉን ለማረጋገጥ ወጋ አድርገን እናያለን። ድንች በፍጥነት ነው የሚበስለው ስለዚህ እናወጠዋለን፣ በጣም ትንሽ ሲቀረው ማለት ነው። በጣም ሳይበስል ትንሽ ሲቀረው ደግሞ እየቀዘቀዘ ሲሄድ የሚቀረውን እየበሰለ እንዲሄድ ማለት ነው። ከዛ ቀይ ስሩ እንግዲህ ከድንቹ ትንሽ ቆየት ብሎ ነው መብሰል የሚችለው። ከዛ መልሰን ከትንሽ ደቂቃ በኋላ ቀይ ስሩን በስሉልናል። ሁለቱንም አንድ ላይ እናወጣለን። ሁለቱንም አንድ ላይ እናወጣና ቀዝቀዝ እንዲልልን እናደርጋለን ማለት ነው። እንደዚህ እንደምታዩት ቀዝቀዝ ብሏል። እዚህጋ ከጎን ሰላጣ ቲማቲም፣ ሽንኩርት፣ ቃሪያ እና ሎሚ ተዘጋጅቷል። ሌሎች ማጣፈጫዎችን ደግሞ አብረን እየሰራን በድጋሚ እናያለን። ከዛ በመጀመሪያ እንግዲህ ድንቹን እንልጣለን ማለት ነው፣ የሚያስፈልገንን መጠን ብዛት የምንጠቀሙ ማለት ነው። እንግዲህ ድንች ብለን ስንል በውስጡ ስታርች አለ፣ ካርብ አለ በውስጡ ማለት ነው። እንግዲህ ሰላጣችን አንድ ላይ ከድንች፣ እንዲሁም በቀይ ስር ውስጥም የተለያየ ንጥረ ነገሮች፣ ካርብ እንደዚሁም፣ የተለያየ ቫይታሚኖች፣ የተለያየ ነገር ይኖረዋል። በውስጡ ባሉት አማካኝነት ደግሞ ከቫይታሚኖች ከአትክልቶች ከአንድ ላይ ደባርቀን የበለጠ ስንጠቀሙ ምግባችንን ወደ አንድ ጤናማ ወደ ሆነ ነገር ይቀይርልናል፣ ያደርግልናል ማለት ነው። ድንቻችን እንደዚህ በዚህ መልክ ልጠን ካዘጋጀን በኋላ ምን እናደርጋለን? ቀይ ስራችንን የምንከትፋለን። ሁሉም በደንብ በስሏል። ትንሽ ቀይ ስሩ ትኩስ ነው እየቀዘቀዘ ሄዳል። ከትፈን እንድንቀዘቀዝ እናደርገዋለን። ምክንያቱም ሰላጣችን ላይ ትኩሱን ስንጨምረው ሰላጣችንን ይዞ ሙትት እንዳያደርግብን ወይ ደግሞ ቅጠሉን እንትን እንዳይልብን ሽኩምሽ ምንድነሱ እንዳይሞትብን ቅጠላችንን በደንብ ቀዝቀዝ አድርገን ነው የምንጠቀመው ማለት ነው። ድንቹን እንደዚህ በምታዩት መልክ ወፈር ወፈር አድርገን እንከትፈዋለን። ቀይ ስሩ እንመልሰን እንደዛው ከድንቹ ጋር ተመጣጣኝ የሆነ ሳይዝ ብዙ ጊዜ ሰላጣ ስናዘጋጅ አንድ ላይ አንድ አይነት ሳይዞች ወይ ደግሞ ተመጣጣኝ የሆኑ ሳይዞች የምናደርግበት ምክንያት ድሬሲንጋችን ወይ ደግሞ ማጣፈጫዎችን ስንቀላቀል በደንብ እኩል ሁሉም እንዲዳረሰው ስለሚያደርግልን በአንድ አይነት ዲዛይን ወይም በአንድ አይነት ሳይዝ አድርገን እንከታትፋለን ማለት ነው። ቀይ ስሩን ድንቹን በእንደዚህ በምታዩት መልክ ክትፍ አድርገን ካዘጋጀን በኋላ እንዲቀዘቅዝልን ወደ ጎን እናስቀምጥና ከዛ ደግሞ ሌሎች ግባቶችን ደግሞ እናዘጋጃለን ማለት ነው። እንግዲህ ሰላጣውም፣ ቲማቲሙም፣ ሎሚውም፣ ቃሪያውም፣ ሽንኩርቱም በደንብ በንጽህና ታጥቦ የተዘጋጀ ነው። በደንብ ማጠብ አለብን። በተለይ ሰላጣ ቅጠል እንደዚህ መሬት ላይ ሆኖ ስለሆነ የሚያድገው እንደ አፈር ነገር አሸዋ ነገር የተለያየ ነገር ሊኖረው ስለሚችል በደንብ ይዘን አጥርተን በደንብ እናጥበዋለን ማለት ነው። ብንችል በቅጠል ለማጠቢያ የሚሆነው አለ በውጭ ሀገርም በአገር ቤትም አለ በእንደዛ አድርገን ማጠብ እንችላለን። ብንፈልግ ደግሞ በውሃን በደንብ እየደጋገምን በደንብ ሙልጭ አድርገን ማጠብ እንችላለን። እንደዚህ በደንብ ካጠብን በኋላ ካዘጋጀን በኋላ ወደ ሳህናችን ላይ ቅጠላችንን እናደርጋለን ማለት ነው። ቅጠላችንን ወደ ሳህናችን ላይ ካስቀመጥን በኋላ መልሰን ቲማቲማችንን ደግሞ በደንብ ይዘን በቲማቲሙ በድንቹና በቀይ ስሩ ሳይዝ አብረን እንከትፈዋለን ማለት ነው። ከዛ ቲማቲሙን በእንደዚህ መልክ እየከተፍን ይሄ ቲማቲም በጣም ነው የሚጣፍጠው። በጣም ለሰላጣ ልዩ የሆነ ጣዕም ነው ያለው። ብዙ ጊዜ ለሳንዶች የሚሆን ቲማቲም ነው፣ ግን ደግሞ ለሰላጣም በጣም እንደዚህ ላይ ተከትፎም ስንመገበው በጣም ነው ቆንጆ የሆነ ቴስትና ቆንጆ የሆነ ጣዕም አለው። ከዛ በኋላ ቲማቲማችንን ከትፈን ከጨረስን በኋላ በመቀጠል ቃሪያ እንደ አማራጭ እንጨምራለን። ካልፈለገ ማስቀረት እንችላለን፣ ግን ቀይ ስሩ ድንቹ፣ እንዲሁም ቅጠሉ፣ ቲማቲሙ የተለያዩት ነገሮቹ አንድ ላይ በትንሽ ስፓይሲ ወይ ደግሞ ቃጠል እንዲያደርግ ሲያደርገው የበለጠ ቀይ ስር እንደምታውቁት በባህሪው እንደ ስዊትነስ ነው ያለው እንደ ጣፋጭ ነገር ነው። ቃሪያ ድንቹ ደግሞ ኖርማል ቴስቱ ማለት ነው። ስለዚህ ግን ቃሪያ ነገር ጣል ስናደርግበት ስፓይሲ አንድ ላይ ከመጣፈጡ ጋር ተደባልቆ አንድ ላይ ካሉት ግባቶች ጋር ልዩ የሆነ ጣሚ ይሰጥልናል። መጣፈጡ እንትቶ ግን ትንሽ ስፓይሲ ነገር ጣሚ ይሰጠናል ቃሪያውን ካልወደድ ነው ማስቀረት እንችላለን። ምንፈልግ ደግሞ እንጨምርበታለን። ሽንኩርታችንም እንደዚህ በምታዩት መልክ ስላይስ ስላይስ በጣም ቀጫጭን አድርገን ከትፈን ከዛ በእንደዚህ መልክ ሳይዙን እሱን እንጨምራለን። ሽንኩርት ብዙ ጊዜ ሰላጣ ላይ በጣም ቀጠን ቀጠን አድርገን ስንከትፈው ምን ይሆናል? ባንወድ እንኳን እንድንበለው ያደርገናል። አይከብደንም አፋችን ላይ እና በጣም ቀጫጭን አድርገን ከትፈን ሰላጣ ላይ ብንጠቀም በተለይ ሽንኩርት ማንወድ ከሆነ እንድንወደው ያደርገናል ማለት ነው። ከዛ በእንደዚህ መልክ ሽንኩርታችን እንጨምራለን። ከዛ እዚጋ የምትመለከቱት ኪከምበር ነው። ኪከምበር ሰላጣ ነገር ስናዘጋጅ በጣም ሕፃኑ ልጄ በጣም ስለሚወድ ሳይዙን እንደዚህ በክብ በክብ እና ትንሽ ነው ሳይዙ በእንደዚህ መልክ ውስጥ ጨምሮ ያለው ከውስጡ በቃ እየመረጠ ነው፣ በጣም ይወዳልና የሚጠቀመው። ስለዚህ ሁል ጊዜ ሰላጣ ላይ ኩከምበሩን እናደርጋሉ እኛ እንጠቀማል፣ ግን ሞር እፃኑ ልጅ በጣም ይወዳልና ለዛ ነው እንዲከፍከፍ ብሎ እየወሰደ ሲበላ እንዲመቸው ተደርጎ የተከተፈ አድርጌ የከተፍኩት ማለት ነው። ከዛ በኋላ እንግዲህ አስቡት ይሄንን ሰላጣ ድንችና ቀይ ስሩ የተወሰነ የተጠቀምኩት የምንፈልግ ሁሉንም መጠቀም እንችላለን፣ ግን ለምሰራው ሰላጣ የሚበቃውን ያህል ካርብ እንዲኖር ስለሆነ የፈለግኩትን በቂው ነው። ከዚህ በላይ ማብዛት አልፈለኩኝም። እናንተ ግን ብትፈልጉ እንደ ቤተሰባችሁ ብዛት እንደምትፈልጉት መጠን ጨምራችሁ፣ ቀንሳችሁ መስራት ትችላላችሁ። ከዛ እዚህ ጋር ሎሚ፣ ጨው እንጨምራለን። ከዛ በመቀጠል እዚህ ጋር የወይራ ዘይት እናደርጋለን። ሁሉን ነገር እንደዚህ ማጣፈጫዎቹን ከጨመርም በኋላ መልሰን እንደዚህ የተወሰነ እንቀላቅለዋለን ማለት ነው ምን የቀይ ስር ሰላጣችንን ማለት ነው። ቀይስር በአትክልት ድንች፣ ቀይስር በአትክልት የሰላጣ አሰራር ማለት ነው። በጣም ቆንጆ ነው እና ሸታው ራሱ በጣም ቆንጆ ነው። ከዛ በኋላ እዚህ ጋር ሌላ ማጣፈጫ ያስፈልገናል። ቆንጆ በርበሬ እንጨምርበታለን። እሱም ከቃሪያው ጋር የበለጠ ደግሞ ቆንጆ የሆነ ስፓይስ የሆነ ቃጠል ጠል የሚያደርግ ግን ደስ የሚል ይሰጠናል። ከዛ ነጭ ሽንኩርት ፓውደር ነው የተጠቀምኩት። የነጭ ሽንኩርቱን ፍሬሽ ካለን ሞር ትንሽ እየጭምር ብናደረግበት ካለን ጡር ነው ከሌለን ደግሞ እንደዚህ ደግሞ ፓውደሩን ካገኘንም እሱን ጭምር ማድረግ እንችላለን። ልዩ የሆነ መዓዛውን ጣዕሙን ይቀይርልናል። እንደምታዩት የቀይ ስር በድንች በአትክልት በሰላጣ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ። ይኸው ከዚ በኋላ ወደ ገበታ እናቀርበዋለን። ብንፈልግ ሳይድ አድርገን ማቅረብ እንችላለን። ለጾም እንዳማራጭ የቀይ ስር በሰላጣ የቀይ ስር ሰላጣ በቅጠል በቲማቲም፣ በሰላጣ ቅጠል ማለት ነው። በቲማቲም፣ በቃሪያ፣ በሽንኩርት፣ በከንበር ልዩ የሆነ የቀይ ስር ሰላጣ በአትክልት አሰራሪ በድጋሚ ይህንን ይመስላል። አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁም ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያረጋችሁ ለምትደግፉኝ ለምታበረታቱኝ፣ ቤተሰቦቼ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ነግራችሁ አልችልም። በድጋሚ ሰርታችሁ ሞክሩት። በቀላሉ በቤት ውስጥ ለጾም እንዳማራጭ የቀይ ስር በድንች በሰላጣ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት በድጋሚ ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ ደግፎ ብዬላችኋለሁኝ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ ደግሞ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር አይሆን። አገራችንን ሰላም ያርግልን። ሰላም ሁኑልኝ። ባባይ